የዓለም የክለቦች ዓለም ዋንጫውንም በሀገር አሜሪካ እየተደረገ ሲሆን ትላንት ምሽቱንና ሌሊቱን የምድብ ሶስተኛ ጨዋታዎችም ተደርገዋል። ምድብ ሁለት ምሽቱን የአውሮፓ ሻምፒዮንስ ሊግ አሸናፊ ፓርሰን ጀርሜን ከሲያትል ሳውንደርስ ጋር ጨዋታቸውን አድርገው ከሙሉ የጨዋታ ብልጫ ጋር ሁለት ለዜሮ በማሸነፍ ወደ ቀጣዩ ዙር ማለፋቸውን አረጋግጠዋል። የፓርሰን ጀርሜን የማሸነፊያ ግቦችም ኬቪቻ ካቫራስኬሊያ እና ሞሮካዊ አሽራፍ ሀኪሚ በስማቸው አስመዝግበዋል። በተመሳሳይ ሰዓት በዛው ምድብ አትሌቲኮ ማድሪድ ከቦታፎጎ ጨዋታቸውን አድርገው አትሌቲኮ ማድሪድ አንድ ለዜሮ አሸንፈዋል። አትሌቲኮ ማድሪድ የማሸነፊውን ግብ አንቷን ግሪዝማን በስሙ ማስመዝገብ ችሏል። ምንም እንኳ የዲያጎ ሲሞኒ ቡድን በምሽቱ ጨዋታ ድል ማድረግ ቢችሉም ወደ ቀጣዩ ዙር ማለፍ ሳይችሉ ቀርተዋል። በምድብ ለ ፓርሰን ዠርማን ቦታፎጎ እና አትሌቲኮ ማድሪድ እኩል 6 ነጥብ ቢኖራቸውም በግብ ክፍያ ፓርሰን ዠርማን እና ቦታፎጎ ወደ ቀጣዩ ዙር ሲያልፉ አትሌቲኮ ማድሪድ ከውድድሩ ውጪ ሆነዋል። ሌሊቱን በምድብ አንድ የመጨረሻ ሶስተኛ ጨዋታዎች የተደረጉ ሲሆን ኢንተር ሚያሚ ከፓላሜራስ ጨዋታቸውን አድርገው ሁለት ለሁለት በሆነ አቻ ውጤት በማጠናቀቅ ተያይዘው ወደ ቀጣዩ ዙር ማለፍ ችሏል። አንዴና ሉዊስ ሶዋሬዝ ለኢንተር ሚያሚ ግቦቹን ሲያስቆጥሩ ለፓላሜራስ ፓውሊኒዮ እና ማውሪሲዮ ግቦቹን በስማቸው አስመዝግበዋል። በዚሁ ምድብ በተመሳሳይ ሳፖርቶ ከአል ሃሊ ጨዋታቸውን አድርገው አራት ለአራት በሆነ አቻ ውጤት ጨዋታቸውን ማጠናቀቅ ችሏል ከምድቡ ኢንተር ሚያሚና ፓላሜራስ በኩል አምስት ነጥብ ወደ ቀጣዩ ዙር ሲያልፉ ፖርቶና አል ሂላል ሁለት ነጥብ በመያዝ ከውድድሩ ተሰናብተዋል። የፖርቱጋሉ ክለብ ፖርቶ በዚህ ውድድር ብዙ ይጓዛል ተብሎ ቢጠበቅም ከምድብ ማለፍ ሳይችሉ ቀርተዋል። ዛሬ ምሽትም በምድብ ሶስት የምድብ ሶስተኛ ጨዋታዎች ሲደረጉ በተመሳሳይ ሳ ባየር ሙኒክ ከቤኔፊካ፣ ቦካ ጁኒየርስ ከኦክላንድ ሲቲ ጨዋታቸውን ያደርጋሉ። ማንቸስተር ዩናይትድ ለብሬንትፎርዱ ካሜሮና የማካይም ብሪያን ምቤምቦ የተሻሻለ ሁለተኛ ዙር ጥያቄ ማቅረባቸውን ተአማኒው ጋዜጠኛ ፋብሪዚዮ ሮማኑ አረጋግጧል። ቀይ ሰይጣናቱ በሳምንቱ መጨረሻ ከ60 ሚሊዮን ፓውንድ በላይ ማቅረባቸው የተገለጸ ሲሆን አሁንም ከብሬንትፎርድ ጋር ውይይቶች ቀጥለዋል። ተጫዋቹ አሁንም ማንቸስተር ዩናይትድ መቀላቀል እንደሚፈልግ የተገለጸ ሲሆን የማንቸስተር ዩናይትድ አሰልጣኝ ሮበን አሞሪምም ተጫዋቹ ዋነኛ ኢላማቸው እንደሆነ በስፋት ተነግረዋል። ቶተናም የ20 ዓመት ወጣት ጃፓናዊ ተከላካይ የሆነውን ቦታ ታይካንን በጃፓን በጄሊክ ከሚጫወተው ከዋሳኪ ፍሮንታል ለማስፈረም መስማማታቸው ተገልጿል። ስፐርሶች ለተጫዋቹ ዘውር አምስት ሚሊዮን ፓውንድ የሚከፍሉ ሲሆን የዘውር ሂሳቡን በጄሊግ ሪካርድ መሆኑ ተገልጿል። ተጫዋቹን በአሰልጣኝ ቶማስ ፍራንክ ስር የመጀመሪያው ፈራሚ ይሆናል። ኢንተር ሚላን የ23 ዓመቱን ፖላንዳዊ ተከላካይ ዛቭሌስኪን በ6 ሚሊዮን ፓውንድ ከሮማ ማስፈረማቸውን አሳውቀዋል። ተጫዋቹ በተጠናቀቀ ውድድር ዓመት በኢንተር ሚላን በውሰት ያሳለፈ ሲሆን በቆይታውም ድንቅ ጊዜም በማሳለፉ ሚላኖች ይህንን ተጫዋች በቋሚነት ማስፈረማቸውን ነው ያሳውቁት።